እጅህን ስትከፍት ይወት ላለ ሁሉ መልካም ታጠግባለ መልካም ታጠግባለ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክነ እንዴት ደግ አምላክነ። እንደምናረፈዳችሁ የእግዚአብሔር ስም የተባረከ ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬም እንደተለመደው ባለፉት ሳምንቶች እየተማርን ያለነውን በማይለወጠው ለዋጭ ዙሪያ የምናነሳቸው ነጥቦች ይኖራሉ። ከዛ በፊት ግን ሁላችንም በያለንበት ስፍራ አንገቶቻችንን ዝቅ አድርገን አብረን እንጸለያለን። ከመጽሐፍ ቅዱስ አንድ ክፍል አነባለሁ። መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ ይሁን ሴሰኞችንና አመንዘሮችን ግን እግዚአብሔር ይፈርድባቸዋል ይላል። እንጸልያለን። እግዚአብሔር አባታችንና አምላካችን ሆይ እጅግ አድርገን እናመሰግናሃለን። አንተ መጋባት በሁሉም ዘንድ ክቡር ይሁን ብለሃልና በሁላችንም ዘንድ ክቡር እንዲሆን በመጋባት ዙሪያ፣ በጋብቻ ዙሪያ ያለን አስተሳሰብ፣ ያለን መረዳት፣ እግዚአብሔር ሆይ ያለን እውቀት የሁላችንም ክቡር የሆነ እንዲሆን አንተ እንድትከብርበት በኢየሱስ ስም እንለምንሃል በጋብቻ ዙሪያ ያለን እግዚአብሔር ሆይ ትክክለኛ ያልሆኑ ግንዛቤዎች ትክክለኛ ያልሆኑ እውቀቶች ሁሉ በትክክለኛ እውቀት እንዲቀየሩልን አንተ ክቡር ያልከውን ክቡር ብለን ማለፍ እንድንችል እግዚአብሔር ሆይ እንድትረዳን በኢየሱስ ስም እንለምናሃለን። አንተም የሚያከብሩህን ታከብራለህ ደግሞ የሚንቁህን ትንቃለህና አንተም የምታከብረውን አክብረንልህ በቤትህና በፊትህ ከብረን መኖር እንድንችል እንድትረዳን በኢየሱስ ስም እለምንሃለሁ። ስለ ሁሉ እናመሰግንሃለን። ቀሪ ጊዜያችንን ባርክልን ሐሳብህን ፈቃድህን ደግሞ በእያንዳንዳችን ላይ እንድትዘራ ያ ደግሞ የተዘራው ዘር እንዲበቅል እንዲያፈራ በኢየሱስ ስም እጸልያለሁ። ታናሽ ባሪያህን በጌታ በኢየሱስ ክርስቶስ ስም እርዳኝ። እናመሰግንሃለን፣ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። እንግዲህ ባለፈው ጊዜ መጽሐፍ ቅዱስ መለኮታዊ የሆኑ ዓላማዎች ያሉት ትዳር የሚለውን ሐሳብ አንስተናል። ስለ ትዳር እግዚአብሔር ወይ በቃሉ ከተጻፈው ውጭ የሆነ ነገር ከሆነ የገባን በቃ ትክክል አይሆንም ባቡሩ ሀዲዱን ይስታል ስለዚህ መጽሐፍ ቅዱስ ጋብቻን እኛ እንደምናስበው እንደፈለገን ደሳለኝና መሰለኝ ብለን ምንኖረው ወይም የምንመራበት የየራሳችን የየቤታችን የየቀበሌያችንን የየቀያችንን የየብሔራችንን የየአስተሳሰባችንን አውጥተን የምንጽፈው የምናወጣው መርህ የለውም። ፕሪንስፕሉም መርሆም ከእግዚአብሔር ቃል የወጣ ነው የሚሆነው። ምክንያቱ ደግሞ የጋብቻ የሚሆን የቤተሰብ መስራች ራሱ እግዚአብሔር ስለሆነ በእግዚአብሔር ቃል እውነት መለኮታዊ የሆኑ ዓላማዎቹን ለማየት ሞክረናል። እንግዲህ ተቋሙ መንፈሳዊ መሆኑን ማወቅ አለብን። ምድር ላይ ስላለ ምድር ላይ ስለምንኖረው በምድር ላይ ስላገኘነው ከሰዎች ጋራ ምድር ላይ አግኝተን እየኖር ነው ያለነው ምድር ላይ ይሁን እንጂ ፍጹም ሰማያዊ የሆነ ዓላማ፣ ሰማያዊ የሆነ መንፈሳዊ መርሆች ያሉት እንደሆነ ባለፈው ሳምንት ለማየት ሞክረናል። በድንገት ወይም በእድል ምንገባበት እንዳልሆነ ተነጋግረናል። አጀማመሩ በመጽሐፍ ቅዱስ ሰው ብቻውን እንዲሆን አልፈልግም ብሎ እግዚአብሔር እንደጀመረውና ሲኖርበት ለእያንዳንዳቸው መርህና ዓላማ የሰጠበት የሮል ተሰጥቷቸው ሴትም ወንድም የሚኖሩበት ሁለቱም አቻ ፍቅረኛሞች እንደሆኑ የጋራ ፍቅር በጋራ እኩያ ፍቅረኛሞች ሆነው የሚኖሩት በሮል ላይ የተመሰረተ የስራ ኃላፊነት ወይም በዚህ በእግዚአብሔር የሰጣቸው የስራ ኃላፊነታቸውን ተወጥተው የሚኖሩበት እንደሆነ ለማየት ትንሽዬ ሞክረናል። ስለዚህ እንደ እግዚአብሔር ፈቃድ የሆነውን መለኮታ የሆኑ የእግዚአብሔርን ሀሳቦች አይተናል ወይም ደግሞ ትንሽዬ ለመግቢያ ተናግሬን ያቆም ነው። ዛሬ የእግዚአብሔርን እቅድ በማይለወጠው ለዋጭ ውስጥ እናያለን። ምንድን ነው የእግዚአብሔር እቅድ የሚለውን ማየት ይኖርብናል። ከዚህ የእግዚአብሔር እቅድ በማይለወጠው ለዋጭ ላይ እቅዱ ወይም ዓላማው ምን እንደሆነ ማወቅ በጣም ነው የሚጠቅመን። ስለዚህ የሚጋቡ ሰዎች ይሄንን ሲያስቡ የትዳር ዓላማዎችን ማወቅ አለባቸው። ብዙ ሰዎች የትዳር ዓላማዎችን ሲያውቁ ማንን ማግባት እንዳለባቸው ወይም የሚያገቡትን ሰው ለማወቅ ነው የሚንደረደሩት። የምታገቡትን ሰው ለማወቅ ከመሞከራችሁ በፊት የጋብቻውን ዓላማ ማወቅ በጣም ይጠቅማቸዋል። ምክንያቱም ከተጋብታችሁ እሱኑ ስለሆነ ስለሆነ ዓላማውን አውቃችሁ ስለሆነ የምትኖሩት ማለት ነው። ለምንድን ነው ማገባው ብሎ መጠየቅ በጣም ወሳኝ ነው። የአስተዋይ ሰው ጥያቄ ነው። ማንን ነው ማገባው ብለን ከምናስብ በዛ ላይ በጣም ከምንጨነቅ ማን ላግባ ማናት ሚስቴ ማን ነው ባሌ ብላችሁ ከምትጨነቁ ይልቅ ለምንድን ነው የማገባው የሚለውን ሀሳብ ማግኘት በጣም ጥሩ ነው። በቃ እዛ ላይ ጤነኛ የሆነ ትምህርትና እውቀት ከያዝን ከገባም በኋላ እፍርት የለም ማለት ነው። ብዙ ሰዎች ለምን እንደሚያገቡ ስለማያውቁ የሚያገቡትን ሰው አውቀው ይገቡና ከዛ በኋላ በቀጣይነት ህይወትን ለመኖር ሲቸገሩ እናያለን። ስለዚህ ለማግባት ሰው ሲያስብ ይሄንን ጥያቄ በደንብ መመለስ አለበት። ብዙ ሰዎች ለምንድን ነው የምታገባው ብለን ስንጠይቅ ደስ ስለሚለኝ፣ ስለመወዳት፣ ፍቅር ስለያዘኝ፣ በቃ ሳያት ደነግጣለሁ፣ ሳያው ደነግጣለሁ፣ ቁመቱ ይማርከኛል፣ ድምጹ ይማርከኛል፣ በቃ ደስ ብሎኛል፣ ባራዳ ቋንቋ በቃ ተከይፍ ያለው ምናምን ብለው ሰዎች ይገባሉ። ነገር ግን ፍቃ ፍቅር የሚባለው ነገር ትዳር ውስጥ ቢኖር ጥሩ ነው። ለመሰረት በጣም አስፈላጊ ነው። የሆነች ስሜት አለች። እሷ መኖሯ ጥሩ ነው ግን በእሱ አይደለም የሚኖረው። ቀደም መግቢያ ላይ እንዳልኳችሁ ስሜቱ ጥሩ ነው። ስሜቱን ግን ላይ የምንመሰርተው ከሆነ አላማ የለውም። ስሜት ደግሞ ሁልጊዜ የሚኖር አይደለም። አንዴ ይኖራል፣ አንዴ ይጠፋል። እሱ አስቸጋሪ ነው የሚሆንባችሁ። በስሜት ላይ የተመሰረቱ ቤቶች አስተማማኝ አይደሉም። ዛሬ በጣም ብዙ ለመገዳደል ለፍርድም፣ ለምንም በየፍርድ ቤቱ የቆሙ በጣም በክፉ ጥላቻ ውስጥ የተጠመዱና በዚህ ነገር ላይ እየተንቀሳቀሱ ያሉ በርካታ ሰዎች ትናንትና በጣም ይፋቀሩ ነበር። በጣም ግድንግድ አበባ ሲሰጣጡ የነበሩ በጣም ትልልቅ ስጦታ ሲሰጣጡ የነበሩ በቃ አንቺን ድምፅሽ ሳልሰማ መተኛት አልቻልኩም፣ አንተን ሳልሰማ መተኛት አልቻልኩም፣ ይኸው ልብ ምቴ በጣም ጨመረ፣ ሳይህም ባየ ይመጣል፣ አዝናለሁ፣ ደስ ይለኛል፣ ደነግጣለሁ፣ አንተን ሳይ ያልበኛል የተባባሉ ሰዎች ናቸው ዛሬ ለመገዳደል የሚፈላለጉት። ምን ማለት ነው? በስሜት ላይ የተመሰረተው ቤት በቀጣይነት ለመኖር ሲቸገር የምናይበት ሁኔታ አለ። ስለዚህ ትዳር የፍቅር ስሜት በጣም ጥሩ ነው፣ ከተሰማን ጥሩ ነው። ሰው ሁሉ ግን ከመጋባቱ በፊት ይሄንን ማሰብ አለበት። ለምንድን ነው የማገባው የሚለውን ማሰብ ይኖርበታል። ስለዚህ የመጀመሪያ የፍቅር ስሜት ይለወጣል፣ ይሄዳል፣ ይመጣል። እንደ ዓለም ኢኮኖሚ ነው፤ አንዴ ከፍ አንዴ ዘቅ ስለሚል ማወቅ አለብን። የትዳር የፍቅር ስሜት ከተሰማን ሰው ጋር ሁሉ ጋራ መጋባት ካሰብን ልክ ሊሆን አይችልም። ምክንያቱም በጣም የምንወደው የምንደነግጥበት በርካታ ሰው ሊፈጠር ይችላል። ካገባችሁም በኋላ የምትደነግጡበት ሰው መንገዳችሁ ላይ ሊመጣ ይችላል። አይገርማችሁም? አግብታችሁም ድንግጥ የምትሉላቸው ሰዎች ይኖራሉ። ስሜታችሁ ጥሩ የሚሆንላቸው ሰዎች ይኖራል። እንደሱ ከሆነ እኮ በቃ የብሔር ብሔረሰብ ባል የብሔር ብሔረሰብ ሚስት ልትሆኑ ነው ማለት ነው። ስለዚህ ከደነገጥንበት ሰው ጋራ ስሜታችን ጥሩ ከሆነ ሁሉ ሰው ጋራ የምንጋባው አይደለም አይደለም። ስለዚህ ስሜት ላይ የሚመሰረት ነገር ከገባንም በኋላ ስሜት የትም ስለማይሄድ ከብዙ ሰዎች ጋር ስሜት ሊኖረን ይችላል። ልንደነግጥ እንችላለን። ልናያቸው በጣም ልንወዳቸው የምንችላቸው ጥሩ ስሜት ሊፈጠርብን የሚችል ጓደኞች፣ ስራ ጋሮች፣ ሌሎችም ሰዎች ሊኖሩ ይችላሉ። እነሱን ሁሉ እናገባለን ወይ ነው? ስሜታችን ጥሩ የሆነውን ሁሉ እኮ አናገባም። የምናገባው አንድ ነው። የምናገባው ባል ነው። የምናገባው ሚስት ነው። አለቀ። ያንን በደንብ አስበን ከስሜት ውጭ ሆነን፣ ስሜት አያስፈልግም አላልኩም፣ ከስሜት ውጭ ሆነን አላማ ላይ ልንመሰረት ያስፈልጋል። ለምንድን ነው የማገባው ሲባል አንዳንድ ለምንድን ነው የምታገባው ብለን ስጠይቅ አንዳንዱ ለልጅ ይላል። እኔ ጋር እንደዚህ አይነት ኬዝ አለ። ለልጅ ብለው ሰዎች ያገባሉ። ልጅ በጣም ጥሩ ነገር ነው፣ ግን ለልጅ ተብሎ ትዳር ውስጥ አይገባም። በፍጹም ልጅ የትዳር መያዣ አላማ ሊሆን አይችልም። ደሞም አይደለም ሰዎች ለልጅ ብለው ትዳር ውስጥ ይገባሉ። ለልጅ ብለው ትዳር ውስጥ የገቡ ሰዎች በጣም በሚገርም ሁኔታ አንድ ዓመት ምናልባት በጥሩ ሁኔታ ሊኖሩ ይችላሉ። እሱም አንደኛ ልጅ እስኪወለድ ድረስ፣ ሁለተኛ ልጅ ካልተወለደም ከዛ በላይ መቆየት አይችሉ፣ ይቸገራሉ። ልጅ መውለድ ዓላማቸው ልጅ ስለሆነ ከተወለደም በኋላ ሙሉ ለሙሉ ትኩረታቸውን ወደ ልጅ ያዞሩና ትዳራቸውን በትክክል ይዘው ለመሄድ ሲቸገሩ እናያለን። ስለዚህ ልጅ ለመውለድም ተብሎ ትዳር ውስጥ በፍጹም አይገባም። ሳይጋቡም ሰዎች ልጆች አሏቸው። የግድ ትዳር አይደለም እኮ ልጅ የሚሰጠው። ያለ ትዳርም ሰዎች ተኝተው ልጅ ይዘው ባለቤት፣ የልጅ ባለቤት ይሆናሉ። ሰው ሳይጋባም ልጅ ይኖረዋል ማለት ነው። ስለዚህ የትዳር ዓላማ ልጅ ሊሆን አይችልም፣ አይደለም ስለዚህ ልጅ መውለድ በጣም ጥሩ ነገር ነው። ልጅ በጣም ደስ የሚል ነገር ነው። ልጅ ግን መወለድ በመውለድ የትዳር መያዣ አድርጎ ማሰብ ትክክል አይደለም የሚሆነው። ስለዚህ የትዳር ስጦታ ነው። ትዳር ስንይዝ፣ በትዳር ውስጥ ስንኖር እግዚአብሔር የትዳሩ ስጦታ አድርጎ እግዚአብሔር የሚያበረክተው እንጂ ትዳሩ አይደለም ልጅ። ምክንያቱም ልጅ ሳይኖራቸው ቆንጆ ትዳር የሚኖሩ ትዳራቸው ዓላማው ገብቷቸው የእግዚአብሔርን ፈቃድ እያደረጉ የሚኖሩ በርካታ ሰዎች አሉ በቃ ማየት እንችላለን። መጽሐፍ ቅዱስ ላይ እኮ ሄደን ስንመለከት ልጆች አልነበሩም የደንገነት እግዚአብሔር ቤተሰብን የሰራው ያለ ልጅ ነው። የአዳምና ሔዋን ቤት ሲመሰረት ልጅ አልነበረው። ስለዚህ ቤት ዓላማው በባልና በሚስት መካከል የሚፈጸም እንጂ በልጅ ላይ አይደለም። ልጆች የትዳር ስጦታ ናቸው ብያችኋለሁ። አልነበረም ባልና ሚስቶቹን ነው እግዚአብሔር አምጥቶ የባረከው ባልና ሚስቶቹን ነው አንጥቶ፣ በእነሱ ላይ ነው ያን ሁሉ መርህ፣ ያ ሁሉ ለዓለም ህዝብ ለእኛም የሚተርፈውን መሠረታዊ የሆኑ የትዳር መመሪያዎችን ያስቀመጠው። ስለዚህ ትዳር በትክክለኛ ቦታ የምንመሰርተው በትክክለኛ ዓላማና እይታ እውቀት የምንገነባው እንጂ በጎደለ እውቀት ትክክል ባልሆነ መረዳት የምንገባበት ተቋም አይደለም ስለዚህ በጣም ጥንቃቄ ያስፈልጋል ለምን ደሞ የምታገባው ስሜቴ ጥሩ ጥሩ ስለሆነ ስለወደድኳት ስለደነገጥኩላት ስለደነገጥኩለት ማለት ተገቢ አይደለም ለምን ደሞ የምታገባው ልጅ ለመውለድ ተብሎ አይገባም ምክንያቱም ልጅ ባይወለድ በቃ ያ ቤት አይኖርም ማለት ለዚህ ነው እኔ ታዲያ ለልጅ አገባኋት እንጂ ነው ዝም ብዬ ከሷ ጋር ለመኖር ነው እንዲያገባውት የሚሉ ሰዎች አሉ ስለዚህ ጋብቻ በሁሉም ዘንድ ክቡር ይሁን ነው የሚል ጋብቻ በሁሉ ዘንድ ክቡር ይሁን ክቡር ይሁን ማለት በባልና ሚስት መካከል የገቡት ቃል ኪዳን ክቡር ይሁን አሁን ልጅን የለም ደስታ ርቆኛል ስሜት የተበላሽተዋል እያለን እፍርታ አይሰራም ስለዚህ በጣም ጤናማ የሆነ ግንዛቤና ሀሳብ ልንይዝ ያስፈልጋል ዛሬ አምስት ዋና ዋና ከሚባሉት የጋብቻ ዓላማዎች መካከል አንደኛውን ብቻ አሳያችሁና በዛ ነገር ላይ ያመሰኳ ነው ሳምንታችን እናሳልፋለን በሚቀጥለው ሳምንት ሌሎቹን ቀስ እያልኩኝ ለማንሳት እሞክራለሁ። የመጀመሪያው የእግዚአብሔር ዓላማ እግዚአብሔር ትዳርን የመሰረተበት ዓላማ ምንድን ነው ልትሉ ትችላላችሁ። ታዲያ ለፍቅር ካልሆነ ለስሜት ካልሆነ ስሜቴ ደስ እንዲላይ ልጅ ለመውለድ ካልሆነ ታዲያ ፓስተር ቸሬ ለምንድን ነው ካላችሁኝ፣ ለክብሩ ነው። ለራሱ ክብር ነው እግዚአብሔር ጋብቻን ሲመሰርተው። ይሄንን ማሰብ አለባችሁ። ይሄንን ሚስ ካደረጋችሁት፣ ለራሳችሁ ክብር፣ ለራሳችሁ ደስታ፣ ለራሳችሁ ልጆች አፍርቶ የሆነ ነገር ለመሆን ከሆነ ትክክል አይመጣም? ጋብቻው ሊሰጣችሁ የሚችለውን ደስታም ይሁን ፍቅር፣ ጋብቻው ውስጥ ልታገኙት የሚገባውን ክብር፣ ጋብቻ ውስጥ ልታገኙት የሚገባውን ያንን እግዚአብሔር ያስቀመጠውን መልካም መለኮታዊ የሆነውን ነገር ሚስ ነው የምታደርጉት። ስለዚህ የጋብቻ ዓላማው ምንድን ነው ከተባለ የመጀመሪያው ዓላማ ለክብሩ ነው። ይሄን አስምሩበት። ለእግዚአብሔር ክብር ለክብሩ ነው። እግዚአብሔር ጋብቻን የመሰረተው ለክብሩ ነው። የመጀመሪያው የእግዚአብሔር ዓላማ ይህ። ስለዚህ ጋብቻን ለምንድን ነው የሚይዘው ስትሉ እግዚአብሔር ይከብርበታል ወይ እግዚአብሔርን ለማክበር እግዚአብሔርን ደስ እንዲሰኝበት እግዚአብሔርን ዓላማውን በመፈጸማችን እግዚአብሔርን ደስ ትእዛዙን ለመፈጸም እንደሆነ ለእግዚአብሔር ክብር እንደሆነ ማወቅ አለብን። የተወሰኑ ጥቅሶችን አሳያቸዋለሁ። ኢሳያስ 43 ሰባት ሰሜንን መልሰህ አምጣ ደቡብን አትከልክል፣ ወንዶች ልጆቼን ከሩቅ ሴቶች ልጆቼንም ከምድር ዳርቻ በስሜ የተጠራውንም በስሜ የተጠራውንም በደንብ ስሙኝ፣ በእግዚአብሔር ስም የተጠራውን ማለት ነው። በስሜ የተጠራውንም ለክብሬም የፈጠርኩትን ተመልከቱ። ለክብሬም የፈጠርኩትን የሰራሁትን፣ ያደረግኩትን ሁሉ አምጣ እለዋለሁ ይላል እግዚአብሔር። የሰራው የፈጠረው በምሳሌ የፈጠረው ሰው የሰው ልጅ እሱ ለእግዚአብሔር ክብር ተፈጥሯል። ስለዚህ እግዚአብሔር ለክብሩ ነው የፈጠረን፣ ብለን ማመን አለብን። ለክብሩ እንደፈጠረን ማወቅ አለብን። በምሳሌው የፈጠረን ሰዎች ነን። ስለዚህ አንደኛ የምንኖርበት ዓላማ ራሱ ለእግዚአብሔር ክብር እንደሆነ ስናውቅ፣ ልናገባ የምናስብበትም ሐሳብ ይሄንን የጣለ መሆን የለበትም። ለክብሩ መሆን አለበት ሮሜ 11፥36ም ሁሉ ለእርሱ ምንም ነገር ስናደርግ ወገኖቼ፣ እዚህም እዛም ያላችሁ የምትወዱኝ የምትሰሙኝ፣ የእግዚአብሔርን ቃል የምትወዱ ጌታን የምትወዱ ምንም ነገር ስታደርጉ ሁሉ ከእርሱ እንደሆነ ማወቅ አለብን። አሁን አለን የምንለው ትንፋሻችን፣ ሰውነታችን፣ ጤናችን፣ አእምሯችን፣ ሀሳባችን፣ ፍላጎታችን እኛ ጋር ያለ ምንድን ነው ያልተቀበልነው ነገር? ሁሉ ነገር ከእርሱ ነው። ከዛስ በእርሱ ነው። ከዛስ ለእርሱ ነው እና ይለን እዚህ ሁሉም ከእርሱ ነው። እስትንፋስ ያገኘ ነው ሰውነትን ያገኘ ነው። ማንነትን ያገኘ ነው። ይህንን ያለንን ማንነት ያገኘ ነው። እንደገናም ደግሞ ተፈጥሮም የምናየው አካባቢያችን የምናየው ሴቱን፣ ወንዱም ሁሉም ለእግዚአብሔር ክብር የተፈጠረ መሆኑን ማወቅ አለብ። ለእርሱ ነው ይላል። ምንም ነገር ሲደረግ ለእርሱ ለእርሱ፣ ለዘላለም ክብር ይሁን አሜን ይላል። ስለዚህ ሁሉ በእርሱ ነው፣ ሁሉ ከእርሱ ነው፣ ሁሉም ደግሞ ለእርሱ ነው። ለእግዚአብሔር ክብር እናገባለን የምናደርገው ነገር ለክብሩ ነው። በቃ የምንኖረው ለክብሩ ነው። የምናገባው ለክብሩ ነው እንጂ የራሳችንን ደስታ ፍላጎታችንን ለመፈጸም የምንገባበት ከእግዚአብሔር የተፋታ ሐሳብ ይዘን የምንገባበት ተቋም አይደለም፣ አደለም። ስለዚህ ጋብቻ ዋናው ዓላማ ለክብሩ። ስለዚህ ዛሬ ልታገቡ የምታስቡ ወጣቶች ካላችሁ አግብታችሁም ዓላማው የጠፋባችሁ ሰዎች ካላችሁ ቆም ብላችሁ ማሰብ ያስፈልጋል። ከዓላማው የተፋታ ቤትም ጤነኛ ውጤት ሊሰጣችሁ አይችልም። ከዓላማው የተፋታ ቤትንም ለመስራት የሚፈልጉ ሰዎች እንደዚሁ የሚፈልጉትን ውጤት ትዳሩ አይሰጣቸውም ለዚህ ነው ከሐሳቡ ከእግዚአብሔር ዓላማ ከእግዚአብሔር እቅድ ከእግዚአብሔር ፕላን ከእግዚአብሔር ፕሮግራም ውጪ በሆነ መንገድ ትዳርን እንመረዋለን ብለው ሰዎች ሲወጡ በጣም ብዙ ዋጋ ይከፍሉበታል ስለዚህ ለምንድን ነው የማገባው መጽሐፍ ቅዱስ ከእኛ መካከል አንድስ እንኳን ለራሱ የሚኖር የለም ይላል እንደሱ ነው የሚለው ሰባት አስራ አራት ላይ ሮሜ ላይ ማንም ለራሱ የሚኖር የለም፣ ለራሱ የሚሞትም የለም። በሕይወት ሆነን ብንኖር ለእግዚአብሔር እንኖራለን፣ ብንሞት ለእግዚአብሔር እንሞታለን ይላል። በሕይወት ሆነን መኖራችን ለእግዚአብሔር ነው ብንሞት፣ ስለዚህ በሕይወት ሆነን ኖርንም ሞትንም ለእግዚአብሔር ክብር ከሆነ ዛሬ እያንዳንዳችን ያገባንበትን አላማ መፈተሽ ያስፈልጋል። ልናገባ የምናስብበትንም አላማ መፈተሽ ያስፈልጋል። አንዳንድ ሰዎች ለምንድን ነው የምታገቡው ሲባል፣ እንዲህ ወንድ አይደለሁ እንዲህ ሴት አይደለሁ እንዲህ ያስፈልገኛል ሴት ይላል። ወንዱ የሚያስበው ሴክሹዋል ነገር ነው፣ የምታስበው ሴክሹዋል ነገር ነው። ከዛ በኋላ በጣም ትንሽ ጎዶሎ እውቀትና ትንሽዬ ትንሽ እየተዘነጠለች ትንሽ ነገር ይዞ ስለሆነ የሚገባው ርቀት መሄድ አይችሉም። ስለዚህ እስከ መጨረሻ ለመሄድ እንድንችል በደንብ ነው ታንከራችንን መሙላት ያለብን። ዕውቀታችን ሙሉ መሆን አለበት። በዚህ አቅጣጫ ለምንድን ነው የምኖረው? ለእግዚአብሔር ክብር። ለምንድን ነው የማገባው? ለእግዚአብሔር ክብር። ስለዚህ እግዚአብሔር እንዲከብር የሚያደርገውን ነገር በሙሉ መደረግ ያለበትን ሁሉ ማክበር እግዚአብሔር እንዲከብርበት የሚያስፈልገውን ነገር ሁሉ ማድረግ በጣም አስፈላጊ ነው የሚሆነው። ስለዚህ የምናገባው ለእግዚአብሔር ክብር ነው። ለምን የምንኖረው ለእግዚአብሔር ክብር ነው። ለእግዚአብሔር ክብር ኖሬ፣ ለራሴ ክብር ምኖርበት ትዳር የለም። ለእግዚአብሔር ክብር ኖሬ፣ ለእግዚአብሔር ደስታ ኖሬ፣ ለራሴ ደስታ ምሮጥበት የለም። ለእግዚአብሔር ክብር ስንኖር የእኛ ደስታ እግዚአብሔር ክብር ውስጥ ስለሆነ የሚኖረው ማለት ነው። ስለዚህ በጣም ማስተዋል ያስፈልጋል። አንደኛ ቆሮንጦስ 10 31 እንግዲህ ይላል የምትበሉ ወይም የምትጠጡ ተመልከቱ፣ አሁን የምንበላውና የምንጠጣው እንኳን ሳይቀር ይላል፣ ብትሆኑ ወይም ማናቸውንም ነገር እዚህ ማናቸውም ውስጥ ትዳርን ጨምሩት። ማናቸውንም ነገር ብታደርጉ፣ ሁሉን ለእግዚአብሔር ክብር አድርጉት ይላል። ምን በላው? አዎ። ምን ተጠጣው? አዎ። ምን ለብሰው? አዎ የምታደርጉትን ሁሉ ማናቸውንም ነገር ስታደርጉ ለእግዚአብሔር ክብር አድርጉ። ስለዚህ ጋብቻ ዋናው የመጀመሪያው ዓላማ ምንድን ነው ከተባለ ለእግዚአብሔር ክብር ነው የምናገባው። አሜን፣ ክብር ለኢየሱስ ይሁን። ለእግዚአብሔር ክብር ነው የምናገባው። የምንኖረው ለእግዚአብሔር ክብር ነው። ስለዚህ የእኔ ጋብቻ እግዚአብሔርን ያከብረዋል ወይ ብለን መጠየቅ አለበት። ልታገቡ ስታስቡ፣ ያላገባችሁ ሰዎች ልታገቡ ስታስቡ፣ መጀመሪያ ይሄ ነገር እግዚአብሔርን ያከብረዋል የምታደርጉት ነገር እግዚአብሔርን ያከብረዋል፣ ቤቴን ያከብራል፣ ዘሬን ያከብራል፣ ብሔሬን ያከብራል አባቴን እናቴን አይደለም። ይሄ ሁላችሁ፣ ይሄ ሁሉ የምታስቧቸው ሰዎች እንዲደሰቱ የምትፈልጉ ከሆነ፣ ለምታስቧቸው ሰዎች ሁሉ ጤነኛ በረከት የምታስቡ ከሆነ፣ በቅድም ያልታስቡት የሚገባው ነገር እግዚአብሔርን ወይም የእግዚአብሔርን ክብር ነው። ስለዚህ ማናቸውንም እንግዲህ የምትበሉ የምትበሉት የምንበላውን እንኳን ሳይቀር የምንጠጣውን ሳይቀር ለእግዚአብሔር ክብር አድርጉት ነው ማናቸው የምታደርጉት ነገር ከማድረጋችሁ በፊት እግዚአብሔርን ያከብረዋል ወይ ብሎ በጠየቅ ጥሩ ነው። ስንት ሰው ይህንን ይረዳል? ዛሬ መሰለኝና ደሳለኝ አገር እየፈጀ ነው። በተደጋጋሚ ነገራችኋለሁ። እናንተ ታስተምራላችሁ ትዳር ቶሎ ቶሎ ይኸው ምንም ጨምሯል እየፈረሰ ነው፣ እናንተ የእግዚአብሔርን ቃል አታስተምሩ ይሉናል። ኖ እኔ አሁን ስላስተማርኩና ስላስተማርኩ አይደለም። ይኸው እግዚአብሔር በቃሉ ከዘመናት በፊት አስቀምጦታል። ይሄንን ተቋም የማይዋጋው አካል የለም። ነገሥታት ይዋጉታል፣ ግለሰቦች ይዋጉታል፣ ተቋማት ይዋጉታል ለማፍረስ ይሄንን ተቋም ዋጋውን ለማሳጣት፣ ክብሩን ለማሳጣት ይሄንን ተቋም ሰዎች አይን ላይ ፍላሽ ለማድረግ የማይተጋ ተቋም የማይተጋ ግለሰብ ከትንሽ እስከ ትልቅ ሴት ወንዱ ተረባርቦበታል። ይኸው ግን እስከ ዛሬ አለ። እንደዚህ አይነት ትግል አሁን ዓለማችን ላይ ባሉ ተቋማት ላይ ለአንድ ሳምንት ቢደረግ ተቋማቶቹ አይኖሩም። ይሄ ተቋሚ እግዚአብሔር ስለሆነ ግን እያሸነፈ ዘላለማዊ ስለሆነ ዘመንን እየሻረ የወስተ ዛሬ ድረስ አለ። ስለዚህ ማናቸውንም ነገር የምታደርጉትን ነገር ሁሉ ለእግዚአብሔር ክብር አድርጉት ይላል። ስለዚህ ምንድን ነው ያሰባችሁት? ስለዚህ ዓላማው ማገባበት ዓላማ ምንድን ነው የሚል ግራ የገባችሁ ሰዎች አላችሁ። አልገባኝም ይላሉ አንዳንድ ሰዎች ተዉት። የምታገቡትን ዓላማ የምትኖሩበትን ዓላማ አግኝታችሁ የምትኖሩበትን ካገኛችሁ የምታገቡበት አይጠፋችሁ። ዛሬ ብዙ ሰዎች የሚኖሩበትን ምን ጠፋባቸው? ለምን እንደሚበሉም ነው የጠፋባቸው። ሰው እንዴት የሚበላውን ነገር ሲበላ፣ የሚበላ ለበላተኛ መብልን የሚሰጥ እግዚአብሔር ነው። ስለዚህ ምግብ የሰጠንን እግዚአብሔር ምግብ ከሰጠን በኋላ ለምን እንደሰጠን ማወቅ አለ። የሰጠን እኮ ኃይል ጉልበት እንድናገኝ ነው። ስለዚህ እግዚአብሔር በሰጠን ምግብ ላይ አስቡ። ምግብን የሚሰጥ እግዚአብሔር ነው፣ ለበላተኛ ምግብን ከአፈር ውስጥ እህል አውጥቶ ሰው ሁሉ ከዛ የወጣ ነው ይበላው። ከሰማይ ወረደ ቢበላ የለ ለበላተኛ መብል ሰቱ እግዚአብሔር። ያንን መብል ሲሰጠን ለምንድን የሰጠን? ልክ ሲቀርብልን ለወጉ እኮ እንለዋለን፣ በልተን ለክብርህ እንድንቆም እንላለን ነወይ? ስንቶቻችንን በልተን ለአመፅ የሮጠ ነው እግሮቻችን በልተን ባገኘነው አቅምና ጉልበት ስንቶቻችንን ግፍ የሰራንበት በልተን ባገኘነው ጉልበትና አቅም ስንቶቻችንን እግዚአብሔር የሚያሳዝን ነገር ያደረግን ስንቶቻችንን በልተን ጠጥተን ባገኘነው አቅምና ጉልበት ለእግዚአብሔር ክብር የሚሆን ነገር ያደረግ የሰጠን እግዚአብሔር የምንበላውን የምንጠጣውን የሰጠን እግዚአብሔር የሰጠን እሱ ተረከሳችን የተነሳው በእሱ ለዚህ ነው መጽሐፍ ሲናገር ተረከሱን አነሳብኝ ይላል ደነደነ ወፈረ ረገጠ ኤፍሬም እስራኤል ነው ወፈረ ደነደነ ረገጠ ተረከሱን በእግዚአብሔር ላይ ያነሳ ይላል። ሲጠግብ ሰው እንደዚህ ነው የሚሆነው ወገኖቼ። ለበላተኛ መብልን የሚሰጥ እግዚአብሔር ነው። ገበሬ ዘሩን ዘርቶ አፈር ውስጥ በስብሶ ዝናብ ከሰማይ አምጥቶ እህልን ከምድር አብቅሎ የሚሰጥ ለሚበሉ ሰዎች፣ ለምንኖር ለሰዎች ልጆች እሱ እግዚአብሔር ነው። ያን የሰጠንን ነገር ከመብላታችን በፊት ለምን እንደምንበላው ማወቅ አለብን። ለምንድን ነው አቅም የፈለጋችሁት? ለምንድን ነው ምግብ የፈለግ ነው? የታመምን ሰዎች ለምንድን ነው ፈውስ የፈለግ ነው? ፈውስን ፈልገናል አዎ ፈውስን ጥሩ ነው ፈውስ ጤነኛ መሆን የፈለግነው ለምንድን ጤነኛ ሆነን በምናገኘው ጤና ምን ልናደርግበት ነው በርግጥ ለእግዚአብሔር ክብር ልንሮጥበት ነው ማናቸውንም ነገር ስታደርጉ ለእግዚአብሔር ክብር ይሁን ነው የሚለው እግዚአብሔር ማስተዋል ይስጠን ስትበሉ ከዚህ ቀን ጀምሮ ስትበሉ ባልና ሚስቶች ግለሰቦች እዚህ የምታይ ያላችሁ ሌላም ቦታ ውናችሁ የምትሰሙኝ ሰዎች ስትበሉ ለምን እንደምትበሉ ዓላማው እግዚአብሔር እኛን ምግብ እየሰጠ ሰውነታችንን አሳብጦ ልባችንን አደንድኖ በእግዚአብሔር ላይ ሽቅብ እንትን እንድንል አይደለም፣ እንድናምጽ አይደለም፣ ለክብሩ እንድንኖርለት ነው። ፈቃዱን በእኛ አሳልፎ ሌሎች ሰዎችን ሊረዳብን ነው። ሌሎች ሰዎችን በእኛ ፈቃዱን እንዲያውቁ እንድናደርግበት ነው። እግዚአብሔር በሰጠን ጉልበትና አቅም ሌሎች ሰዎች እንድንበድል አይደለም። እሱ ሰጥቶን ጉልበት ሰጥቶን አቅም ሰጥቶን መብል ሰጥቶን ሰው እንድንገድል እግዚአብሔር አይመድበን፣ እመኑኝ። እግዚአብሔር በሰጠን ጉልበትና እግዚአብሔር በሰጠን አቅም ግን ስንቶቻችን አምጸን እግዚአብሔርን እንደምናሳዝን ቤት ይቁጠረን። ስለዚህ የምናገባው ለምንድን ነው ካላችሁ የምንኖርበት ዓላማን ስናገኝ የምናገባበት አይጠፋን። ለክብሩ እናገባለን። እግዚአብሔር ማስተዋል ይስጠን። እንግዲህ ማናቸውንም ነገር ተብለናል። ስናገባም ይሁን ስንኖር ይሁን ስንበላ ይሁን ስንጠጣ ይሁን በየዕለቱ ስንንቀሳቀስ ሀገር ላይ ወጥተን ስንሰማራ ቤተ ክርስቲያን ስንመጣ ለክብሩ ያከብረዋል ወይ? ፓስተር ቸሬ የዚህ ጋር ቆመ፣ የምትሠራው ነገር እግዚአብሔርን ያከብራል ወይ? አዎ፣ ያከብረዋል። ሰዎች ወደ እግዚአብሔር ቀና እንድትሉ ለፈቃዱ እንድትኖሩ እሰራለሁ። እኔም ፈትሻለሁ፣ እናንተም ፈትሹ። ሌላ አንድ ጥቅስ ልጨምርላችሁ። በቆላሲያስ ምዕራፍ አንድ ቁጥር 16 ላይ እርሱም ይላል የማይታይ አምላክ ምሳሌ ነው ማ እግዚአብሔር፣ እሱም የማይታይ አምላክ ምሳሌ ነው የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ማነው? እርሱ ክርስቶስ። ተፈጥረዋል፣ ከፍጥረት ሁሉ በፊት በኩር ነው። ማ? ክርስቶስ። ሁሉ በእርሱና ለእርሱ ተፈጥሯል። ስለዚህ ለእርሱ ነው የምናገባው? የእኛን ደስታ የምንፈልግበት፣ የእኛን ቸበርቻቻ የምንፈልግበት፣ የእኛን ዝላይና ደስታ ምንፈልግበት አይደለም። ዛሬ ጋብቻ የምትፈልጉ ሰዎች ብለ ፈልጋችሁ ነው? የከተማ ላይ ያለ ሸበርቻቻ ጭፈራና ዳንኪራ ፈልጋችሁ ነው? የራሳችሁን ደስታ ፍለጋ የራሳችሁን ክብር ፍለጋ ነው የምትሮጡት? አይደረግም። መጽሐፍ ቅዱስ ለእርሱ የሚሆነው ሁሉ ሁሉ በርሱ ነው፣ ለእርሱ ነው። ስለዚህ ምንም ነገር ስታደርጉ ውስጥ ቼክ አድርጉ። ሽምግልና በጣም አሁን ሰላሳ አርባ አምሳ መቶ የምትልኩት ለምንድን ነው? እግዚአብሔር እንዲከብር ራሳችንን ብንፈትሽ ጥሩ ነበር። ስለዚህ እግዚአብሔር እንዲባርከው ቤታችሁን ከፈለጋችሁ ለእሱ ክብር ኑሩ፣ የምታደርጉትን ሁሉ። ምክንያቱም እግዚአብሔር ልብን ነው የሚያየው። ሰው ፊትን ያያል፣ እግዚአብሔር ግን ልብን ይመረምራል። ክብር ለኢየሱስ ይሁን። ስለዚህ ጌታ ደግሞ በልጁ ሲባርካችሁ ልጆቹን ሊያሳድጉ እግዚአብሔር የሰጣችሁን ጉልበት እግዚአብሔር የሰጣችሁን ባርኮት እግዚአብሔር ቤታችሁን ሲባርካችሁ ልጅ የምታስቡ ሰዎች ልጅ እንድታሳድጉ ኃላፊነት ይሰጣችኋል እንጂ ልጅ የጋብቻ አይደለም። እናንተ ለእግዚአብሔር ክብር ስትኖሩ እግዚአብሔር ደስታ ይሰጣችኋል፣ ሰላም እና ፍቅር ይሰጣችኋል እንጂ እናንተ ደስታችሁ ስትፈልጉ እግዚአብሔር የሚከብርበት አይደለም። ለእግዚአብሔር ክብር ስትኖሩ የእናንተ ደስታ፣ ለእግዚአብሔር ክብር ስትኖሩ ልጆችን እግዚአብሔር እንድታሳድጉ ለእናንተ ይሰጣችኋል። ለምኑ እግዚአብሔር ይከብር ዘንድ አሜን። ክብር ለኢየሱስ ይሁን። እግዚአብሔር ይከብር ዘንድ ስለዚህ የእግዚአብሔር ክብር የእግዚአብሔር ፍቅር የእግዚአብሔር ምሕረት መገለጫ ነው። የእግዚአብሔር ክብር መገለጫ ነው። ትዳራችን የእግዚአብሔር ፍቅር መገለጫ ነው። በእግዚአብሔር ምሕረት መገለጫ ነው። እግዚአብሔር ምሕረት አድርጎልኛ አላሁ ያ ቦታ የሚገለጥበት እግዚአብሔር ፍቅር ሰጥቶኛ አላሁ ያ ቦታ የሚገለጥለት ራሴን ወይም ደግሞ የተሰጠኝን ነገር የምገልጥበት ቦታ ነው። እግዚአብሔር አክብሮኛ አላሁ ክብር አግኝቻ አላሁ እግዚአብሔር የሚከብርበት ቦታ ነው። ያከበረንን የምናከብርበት የወደደንን የምንወድበት ምሕረት ያረገልንን ምሕረት እያረግን ምሕረቱን እያየነው በአካላችን የእግዚአብሔር ክብርና የፍቅሩ የእግዚአብሔር ምሕረት መገለጫ መድረክ እንደሆነ ጋብቻ ማወቅ አለብን። ስለዚህ የመጀመሪያው ለዛሬ ጋብቻ በክርስቶስና በቤተ ክርስቲያን መካከል ያለውን ቁርኝት መጽሐፍ ቅዱስ ኤፌሶን 1 13 ላይ ይህ ምስጢር ታላቅ ነው ነቤት እዚህ ምስጢር ነው። ያ ሚስጥር ምንድን ነው? እግዚአብሔር ክብር የሚገለጥበት ነው። ክብርን ሰማያትን ሸፍኗል ምናምን ስንል እኮ ደመና አይደለም። የእግዚአብሔር ክብር በምሳሌ የሚገለጥበት ቦታ ትዳር ነው። ስለዚህ እግዚአብሔር ለዚህ ነው መፋታትን እጠላለሁ ያለው፣ የእግዚአብሔር ክብር ጉዳይ ስለሆነ የእግዚአብሔርን ክብር የሚያጎድል ስለሆነ። ስለዚህ ለምንድን ነው የምናገባው? ዛሬ የተነጋገርነው ለክብሩ እስቲ አንድ ላይ ለክብሩ እግዚአብሔር እንዲከብር አለቀ። ይህንን ማሰብ ነው። ስለዚህ ወጣቶች ትዳር ስታስቡ ጓደኛ ስታስቡ እግዚአብሔር ይከብራል ወይ የሚለውን መጀመሪያ ማሰብ አለባችሁ። ትዳር ይዛችሁ የምትኖሩ ሰዎች የምታደርጉት ነገር እግዚአብሔርን ያከብረዋል ወይ ብለን መጠየቅ አለብን። እግዚአብሔር የሰማነውን ይባርክልን። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በማይለወጠው ለዋጭ ዛሬ የተነሳንበት ርዕስ ይሄን ይመስላል። እግዚአብሔር ዓላማ ምንድን ነው? ለእግዚአብሔር ለክብሩ ፈጥሮልናል። ለክብሩ እናገባለን። እንጸልያለን እናመሰግንሃለን። ቸር እግዚአብሔር አባታችን ክብር ሁሉ ላንተ ይሁን። እንደዚህ አይነት የተዋበ እድል ስለሰጠን ተባረክ። በዘመናችን ሁሉ አንተን አክብረንበት እንድናልፍ እግዚአብሔር ሆይ እንድትረዳን፣ ዛሬ የዘመሙ ጎጆቻችን እንዲቀና እንዲሉ፣ የደከሙ እንዲበረቱ፣ የሞቱ ቤቶች ህያዋን እንዲሆኑ፣ በአንተ ክብር እንድታነሳቸው፣ ከራሳችን ፍላጎት ከራሳችን ስሜት የራሳችንን ነገር መሻት ከዛ ሩጫ ውስጥ አውጥተህ ያንተን ሀሳብ ፍለጋ ውስጥ እንድትከተን ያንተን ክብር ተሻሚዎች፣ ያንተን ክብር ደግሞ ተቃሚዎች ሳንሆን ያንተን ክብር አስጠባቂ እንድታረገን በኢየሱስ ስም እለምንሃለሁ። ስለ ሰማኸን ተባረክ። በዚህም በሌላም ስፍራ ሆነው የሚሰሙንን ሁሉ ባርክ። ስለነበረን ውድ ጊዜ ተመስገን። እግዚአብሔር አባታችን እንወድሃለን። ጉባኤ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ ሰላሙን ይስጣችሁ ከእናንተ ጋር ይሁን። ስትወጡ ቀድሟችሁ ይውጣ፣ ከኋላችሁ ይከተላችሁ። አንድ ቀን ደግሞ በክብር በመንግሥተ ሰማይ እንገናኝ። ደህናው